ቲና በስከ መጨረሻ ጉድ ሆነች፣ ጉድ ሆነች ማለት ነው። ዳኒም እውነታውን ከቲና አወቀ። የቲና ያረገዘችው ልጅ ትሁቴ በእርግጫ ብላ በጥፊ ብላ ደብድባ ያረገዘችው ልጅ አስወረደች። ቲና ይህንን እቅድ ተጠቅማ ትሁትን ከዚህ ቤት ለማባረር ለማስወጣት ስትታገል አባባ ደግሞ እሷን ትሁቴ ከዚህ ቤት ወጥታ እናንተ የምትቀመጡበት ምንም አይነት ምክንያት የለም። ቅቃችሁን ጠቅላችሁ እሷም ስትወጣ እናንተም ትውልቅ እንድትሉ ትወጣላችሁ ሲል ትዕዛዝ አስተላለፈ። ካሊብ ደግሞ ከሄደበት ቦታ መጥቶ ነበርና አባባ ይህንን ትዕዛዝ ሲናገር፣ አባዬ ይህን የቤት ኪራይ በፍጹም ልችለው አልችልም። ተው ልጄ እባክህ፣ ለንግግርህ ማሰብ ይኖርብሃል። ትሁት እኮ ሴቷ ልጄ ናት። አንተ ብቻ አንተ ዓይንህ ተደፍኖ ሁልጊዜ ቲና ቲና ስትል የወለድኩበትን አባት እንኳ ስታሰቃየኝ የነበረች ጊዜ እውነታውን ስነግረህ አምነህት መቀበል አቅቶህ አሁን ጭራሽ ልጄ ልጄ ትላለህ። ቲና እኮ አላረገዘችም። ዳኒ ደግሞ ባሏ ነው። ያንተ ልጅ ሊሆን በፍጹም አይችልም። አንተ ከቤት ከሌለ እግርህን እየጠበቀች አልጋ ላይ እሱን እያመጣች እየተጋደመች እንዴት ገዳን ያታረግዝም ስትል ትላለ ወይንስ ወንድምና እህቴ እያሉ ሲያወሩ አምነ ተቀብላቸው ነው እንዴ ብለው አሉ አባባ። ከዚ አባባ በጣም በካሊብ ተናደው ነበረ። ትሁትም እንግዲህ ቲናን ረግጣና ደፍታ የተወችባት ምክንያት እንግዲህ አግታ ስላሰቃየቻት እና አባባ ደግሞ በተዘዋዋሪ ከታገተችበት ስላወጣች በጣም ደስ ይላል። እሳቸው ናቸው እንግዲህ አባባ ፈትተው የለቀቋት። እራሷን ተረጋግታ እንድትመጣ ልጄ በዚህ ብር ምሳሽን በልተሽ ራስሽን አረጋግተሽ አርፈሽ ወደ ቤት ተመለሽ ሲሉ ዛሬ ያበጠ ይፈነዳል እንጂ እነሱ በሰው ላይ ሲጫወቱ አይኖሩም። ስለዚህ እኔ እውነቱን አፈርጠዋለሁ ብሎ ተናገረ ዳኒ። እንግዲህ ትሁትን በምታገቷ በጣም ደስተኛ ባይሆንም፣ ቲናን ግን ሁል ጊዜ የምታደርጊው ነገር አንድም ተሳክቶልሽ አያቅም። አሁን አንቺ የትሁትን ስላሰቃይሽ ከትሁት የምታገኘው ነገር ምንድን ነው? ሰውየው ጋር ጥናትሽን ብታደርጊ ከሰውየው ጋር የበለጠ ነገር ልናገኝ እንችላለን። ስለዚህ የሆነ ነገር ለማገኘት አይም የምንታገለው እልክ የሚባለውን ንግግርሽን አስወግደሽ እቅዳችንን ማሳካትና በሰላም መውጣት አለብን። አይ የምትይ ከሆነ ግን ትሁትን ከታገተችበት የፈታት ሰውየው ከሆነ አለቀልን። በጭራሽ እሱማ ሊሆን አይችልም ማለች እና ሰይጣን ፈቶ መታት እንዴ? ሲል ይናገራታል። እንደዛ አድርጌ እንዳሰርኳት አይተሻል። ለምን ትቀልጃለሽ? ሲል ተናገረ ዳኒ እንግዲህ አተንቦቅቦቅብኝ እኔ ቴና አንዱ ሲበላሽብኝ አንተ መቀጠል እንጂ ተስፋ አልቆርጥም ስትለው ወይ ያንቺ ነገር አለ በጣም ታሳዝኛለሽ አላት አባባና ካሊብ ጭራሽ ሊግባቡም አልቻሉም አባባ በጣም ተናደው ነበርና ከአንተ ይህን አልጠብቅም ካሊብ ዛሬም መከራና ስቃይን እያበላችው ያለችውን ልጅ ሚስቴ ሚስቴ እያልክ ስትከተል በጣም ታሳዝናለህ አሉ ውድ የቻናል የተከታታዮ ሰላማችሁ በያላችሁ በዛልኝ። ተወዳጁና በጉጉት የምንጠብቀው የግፈኛው ሚስትና የቤት ሰራተኛዋ ፍጥጫ እንደቀጠለ ይገኛል። ትሁቴ ከታገተችበት ከታገተችበት ቦታ ላይ አባባ ፈተው እንድታመልጥ አድርገዋታል። ግን ቲናን ገዛ በኋላ ደብድባታለች ማለት ነው። ካሊብ ደግሞ ከሄደበት አገር ተመልሶ ሲመጣ ቲና እንዳልሆኑ ሆና ተደብድባ ሲያገኛት፣ እንዴት ነው ይሄ ነገር ሊሆን የቻለው በሚል ይጠይቃል። ቲና ፊቷ ላይ አይኑ አካባቢ የሆነ ጥቁር ነገር አድርጋ እንደዚህ አድርጋ እኮ ትሁት ደበደበች ስትል ለካሊብ ትነግረዋለች። ካሊብ ደግሞ እንዴት የቤት ሰራተኛ እንደዚህ ተደርጋለች፣ ጭራሽ ብንኮ ልጃችንን አስወረደችብን ብላ ስትነግረውም፣ ቲና ክፉ ብትሆንም ከኔ ጋር እንጂ ችግሯ በፍጹም ትሁት ይሄን ነገር ማድረግ የለባትም ሲል ካሊብ በጣም ተናዶ ሰራተኛ መሆኗን ቦታዋን መርሳት የለባትም ብሎ አባዬ ብሎ ይናገራል። ግን ሰራተኛ ብትሆንም ልታከብራት ትችላለ ለእኔ ሳትጨነብ ለክብር ለካሊብ ሚስት ደበደበቻ ሲባል ምን ይሰማሃል አባዬ ሲለው እንግዲህ ምን ያህል አስበዋል አለ። እባክህ ካሊድ ካሊብ አትጨማለቅ፣ እኔ እንዳንተ አይነት ልጅ የለኝም አባቴ እንድትለኝም አልፈልግም አለ። ትሁቴ ሻንጣዋን ይዛ ለመሄድ ተዘጋጀች። አባዬ ነገ ትኬት ቆርጬ ወደ ሀገሬ ልሄድ ነው አለች። ግን ወደ ታክሲ ተራ አካባቢ ላይ አንዲት ዘመድ አለችን፣ ከእሷ ዘመድ ቤት አድሬ ነገ እጓዛለሁ። ስለነበረን ቆይታ እጅግ አመሰግናለሁ ብላ ተናገረች። አባዬ ትሁቴ በመኪና አትሄድም፣ አሁን ደግሞ ይመሽብሻል። እኔ በአየር ትኬት ቆርጬ አሳፍርሻለሁ ስለዚህ ሂጂ ቃሽን እዚሁ አስቀምጭና እዚሁ ደሪ፣ አላት። እሺ አባዬ ብላ እቃዋን ይዛ ተመለሰች። ከዛም በኋላ ካሊብ ደሞ ትሄድ፣ ምን ችግር አለ? ቤት ከሄደችበት ብትሄድ ምን አገባን? ደሞዝዋን እሰጣት አለዋል። ለትሁት ከደሞዝ በላይ የሚገባት ብዙ ነገር አለ። እኔ የምፈልገው ምፈልገው በባንክ አስገባት አላት። እናንተም ነገ እሷ ከዚህ ቤት ስትወጣ አንተ ሚስትም ውልቅ ትላላችሁ እንዴ አባዬ፣ አቅምና ባጀታችን እኮ የምታውቀው አንተ ነህ እንዴ። እስከ ዛሬው ግን ከድርጅቱ እንደፈለግኩ አደርጋለሁ ማለት አይቻልም። ጨርሻለሁ። ከዚህ በኋላ እናንተም ጋር መነጋገር አይፈለግብኝ፣ መጥፎ ነገር ሊፈጠር ይችላል በማለት አባባ ተነስቶ ገባ። ቲና የተፈጠረውን ነገር እየተቅለሰለሰ አባዬ፣ ከእኔና ከሰራተኛዋ ማንን ነው የምትወደው? አንቺን ነበር የምወደው፣ እሷን ብትሆን ስታመም ብዙ ነገር አስታማማኛል። አንቺም አስታምሽኛል፣ እሷም ተንከባክበኛል። ልጄ ስለሆነችም ልጠላት አልችልም። አንቺም የልጄ ሚስት ነሽ። ሰው አሰሪና ሰራተኛ በመሆን ብቻ ሳይሆን ሰው በሰውነቱ መከባበር አለበት፣ ቲና ብለው አባባ ተናገሯት። ከዛ ካሊብ በጣም ተናደደ እና አባዬ እንዴት እንደዚህ ሊለኝ ይችላል? ቲና አባዬ በጣም ተቆጥቷል። ከዚህ ከቤት ወጣችሁ መሄድ አለባችሁ ተከራይታችሁ መኖር አለባችሁ ስለዚህ እኔ አሁን አባዬን ቀስ ብዬ አስረዳዋለሁ ከዚህ በላይ መታገል አልችልም አለ ቲና በተለመደው ዳኒ ጋ ሄዳች እና ካሊብም ነገ ቤት ተከራይቼ ወጣለሁ ብሏል እሷም ልትሄድ ነው አለችው ለዳኒ ይህ ነበር እቅዴ ስትለው ምን እያልሽ ነው አለት ዳኒ በጣም ታሳዝኛለች ቲና ትሁት ወደ ቤቷ ወደ ሀገሯ ብትሄድ ምን እንድምትጠቀሚ ዋለች። አባዬ እኮ የሚወዳት ምግብ ሰርታ ስለምታበላው ነው። የዛ ጊዜ ስንት ቀን ሙሉ ሽሮ እንኳ ሳትሰሪ ና ሳታበይ እኔና አንቺ ይህንን ነገር ስንጨርስ ትዳር ይዘን ስንቀመጥ ሁል ጊዜ የሆቴል ምግብ እያበላሁ ምኖር ይመስልሻል አላት ዳኒ። ገና ለገናው እንደዚህ አትበል፣ ጊዜውና ሰዓቱ እየደረሰ ሁሉን ነገር እናስብበት አለን አለችው። ወይ ጉድ እና አሁን ምንድን ተሻለን አላት። ማለት ነው እኔማ፣ ትሁት ጋ ነገር ብፈጥር ምንም ነገር ያገኘሁት የለም። ጦርነቱን የምጀምረው ከሽማግሌው ጋ ነው አለችው። ወይ ጉድ! ምን አይነት ጉድ የበዛበት ነገር ነው! እና እሺ፣ አሁን ምንድን ነው የምትያደርጊው? ወደ ቤት ነው ሚሄደው አለችው። እኔ ጋ አንድ ሀሳብ አለ ከተስማማሽ አላት። ምኑን አለች። አሁን ቲናን ቲና፣ እንደዚህ ሆነች እንደዚህ ሆነች የሚያዝንልሽ የለም ትሁትን ግን እግሯ ላይ ወርደሽ ብትጠይቂያት ይቅርታ የምንፈልገውን ነገር ልታደርግልን ትችላለች። ከሰውየው አገኝተን እንወጣለን አላት ዳኒ። እሷም ግን ስሱስ ልክ ነህ፣ ግን ግን እኔ እሷን እንዴት ነው ይቅርታ ብዬ ምጠይቃት በብቻ ለተፈጠረው ነገር ከካሊብ ጋር ተመካክሬ ነግረሃለሁ ስትል ትሰናበተዋለች። ከዛም ወደ ቤት ሄዱና አባባ ዳኒ ትምህርት እየተማርክ ነው፣ ስራ እየሰራህ ነው። በእህትህ ጥገኛ እስከ መቼ ነው የምትኖረው? ጥገኛ እኮ አንድ ቀን እኮ መውደቁ አይቀርም። እና ከመውደቅ በፊት ምንም ይሁን ምንም ጠንክረህ መስራት አለብህ አሉት። ስራ በጊዜ በወጣትነት ካልተሰራ ዛሬ እህትህ የምትጠግንህ ብትደግፍህ፣ ነገ ተሰላጅታ የተወች ጊዜ ወጣትነትን ትማረርበታለህ አሉ። እንዴ ምን ማለት አስመረራኳችሁ? እንዴ አለ። አረ በጭራሽ፣ አሁንማ ምንም አይደለም፣ እንግዳችን ነለ። ግን እውነቱን ለወደፊት የሚሆንህን እየነገርኩ ነው፣ አለ ካሊብ። ተገረምና እኔ ምልህ ካሊብ፣ ወደ ይዞቴል እና ወደ ካፊ ቤት ግን እሷ እህትህነት ወይንስ ባክስት ያጎት ልጅ ነው የምትገናኙት አለው። እህቴ እንደሆነ ስንት ጊዜ ነገርኩ። እህቴና የደረሰበት ነገር ዝም ብዬ ማየት አልችልም። ቆይ አንተ ከቲናና ከትሁት ማንን ታስበልጣለህ? አለው ቲናናዋ፣ አለ ካሊብ። ሆኖም ግን ከትሁት ላይ የደረሰበት አደጋ አግታችሁ እንዳሰቃያችኋት እውነቱን ሰማሁ፣ አለ። ምንም ቢሆንም እኮ እሷም እኮ መነካት የለባትም። በህግ ብትጠየቅ ራሱ የምትዋረደው ቲና እንጂ ትሁት አይደለችም። የደረሰችባት እሷ ነች። እንኳን እንደዚህ ያደረገቻት ለማለትም ውስጤ አይቀበልልኝም፣ ጥርጣሬም ላይ ነኝ አለው። እንደዛ ከሆነማ ማንም የተነሳ በህቴ ላይ እንዲጫወትባት አልፈልግም አለ ዳኒ። በጣም በሚገርም ሁኔታ ዳኒና ካሊብ እንግዲህ እየተፋጠጡ ይገኛሉ። ትሁትን በስከ መጨረሻ ይቅርታ እንዲጠይቁ አባባ ስላሉ ካሊብ ይቅር ስታ ይቅር በላት። ትሁት በጣም ጥሩ ልጅ ናት። ወደፊት እውነታውን ስታውቀው ስለ እቲና ታግዛለች። እመነኝ። እኔ አባቴ ያንተን ደስታ ነው የምፈልገው። ጊቺ ደግሞ ሚስት ሰዓት ሲሆን የዳኒ ሚስት ናት። ብታረግዝም ከሱ እንጂ ጭራሽ አላረገዘችም። ይህንን እመነኝ። ይቺ ቃል አንድ ቀን እውነት ሁና ትወጣለች። አንተ ደግሞ ለሰው ልጅ ስትፈርድ ሚዛናዊ ይሁን መሆን አለብህ እንጂ ወገኝተኛ መሆን የለብህም። ቲና ስለወደድካት ትሁት ላይ ይህንን ሁሉ አደጋ እስኪ ፊቷ ነው እስኪ አግተው እንዳሰቃዩዋት ተመልከታት። ይቺ ተንኮለኛዋ ብዙ ነገር ትናገራለች። ይቺ አንተዊቱ አንተም እሷን ቆም ብለህ ማሰብ አለብህ አሉ። ከዛም አባዬ በቃ ጨርሻለሁ፣ ዝጋ ብዙ ነገር እንድትለኝ አልፈልግም። ትሁትን ይቅርታ ካላችሁ እሷ ከዚህ ቤት ካልወጣች እናንተም አትወጡ ትሁት ግን እምቢ ብላ ወደ አገሯ ከሄደች፣ እናንተም ሚስትህም ከዚህ ቤት ማየት አልፈልግም፣ ቤታችሁን ለቃችሁ ቤቴን ለቃችሁ እንድትወጡ ብሎ ቆጥቶ ወደ መኝታ ክፍል ይሄዳል። ካሊብም አባቱ እንዳመረረና ና ለትሁት እንደሆነ ከተረዳ በኋላ ትሁትን ወደ ኪችን ቦታ ሄዶ ትሁት ለተፈጠረው ነገር ሁሉ ይቅርታ ስሜታዊ ስለትሆኜ ስለተናገርኩሽ ይቅርታ አድርጊልኝ አላት። ካሊብ አትሳሳት። አባዬ ባየ ቲኬቱ እስከሚቆርጥልኝ ድረስ ነው እንጂ ነገ እሄዳለሁ። ሌላ ጊዜ ነገር የምታወራኝ ነገር ካለ እሱን አዳምጣለሁ። ይቅርታ እኳልኩሽ ለተፈጠረው ነገር አላት። እኔ አንቺ ታግተች መደብደብሽ መሰቃየትሽን አላወቅኩም። አሁን አባዬ ሁሉን ነገር አስረድቶኛል። ካሊብ፣ እኔ ኮ ከእናንተ ምንም ነገር አልፈልግም አለች ትሁት አባትህን ግን ቲና ቲና እያልክ አባትህ እንዳታጣቸው። አባትህን ያጣቸው ጊዜ ግን ትጸጽታለህ። ነቃ፣ ካሁኑ ነቅተህ አባትህን ጠብቅ፣ አለች ትሁት። ቲና ማለት ምን አይነት መርዝና ክፉ ሰው እንደሆነች እያየህ እንኳ እየሰማህ እንኳ አልጋ ላይ እንኳ ሌላ ነገር እየሰራችብህ፣ ተራ ሰራተኛ ነኝ፣ ግድ የለም ችግር የለም። ግን አባትህ ጋር ሁልጊዜ የሚጨቀጭቅህን ለምን አትረዳው? አለችው። ቲና በፍጹም አላረገዘችም ያረገዘችውም ካረገዘች ከዳኒ ነው አለችው። እሺ ለተፈጠረው ነገር ይቅርት አድርግልኝ አላት። ከዚህ በኋላ አብረን እንሰራለን፣ ያሉትን ነገሮች ችግር አብረን እንፈታለን፣ ከዚህ ቤት እንዳት ወጪ ሲልን ለመናት እሷም እሺ ለክብሬ ስል ሁላችሁንም አመሰግናለሁ ካሊብ ሁሉንም ሰበሰባቸውና ትሁት ለተፈጠረው ነገር ሁሉ ይቅርታ ቲናና እኔ ይቅርታ ብለናል፣ ካሁን በኋላ እንደ ቤተሰብ አብረን እንቀጥላለን አላት። ቲና ደግሞ እየመረራትም ቢሆን ዋጠችውና ይቅርታ ትሁቴ እንደተቀበለ በኋላ ካሁን በኋላ በክብሬ ምንም አልደራደርም፣ እንደ ሰራተኛ የምፈልጉትን ነገር አዛለሁ ሰራለሁ፣ ከዛ ውጭ ማንም እንዲናገረኝ አልፈልግም ብላ ወሰነች። አባባም አመሰግናለሁ፣ ትሁቴ ወደ ስራሽ ሂጂ አላት። ዳኒም እንግዲህ ወደ ውጭ ወጣና መተንፈስ አለብኝ ያለነ ትሁት ጀግና ናት። ይህ ሁሉ ቤተሰብ ተሰብስቦ ይቅርታ ጠየቃት እያለ ለቲና ነገራት። ቲናም ደግሞ ናሚህን ስሰማ ቅጥል አለች። ይህን የምትነግረኝ እንድታናደኝ አለችው። እውነቱን ላናድድ ሳይ እውነቱን ነው የተናገርኩት ብሎ አለ ዳኒ። ዳኒ ቢሆን ለትሁት እውነታውን ተናገር ትሁት ከቻልሽ፣ በመልካም ነገር እንዲታግሽ እንፈልጋለን እኔ ቲናን አልወዳትም መወዳትና ማፈቅራት ሌላ፣ ፍቅረኛ አለችኝ። ገንዘብ ስለምፈልግ ነው እዚህ ቤት የገባሁት ብሎ አለ። ትሁትም ብሞት ከአባዬ አምስት ሳንቲም ፍራንክ አትወስድም። እኔ እስካለሁ ድረስ መቼም መቼም አቶ አምስት ሳንቲም አታገኙም ስትል ዘጋችው። ውድ የቻናል ሲሲሙ፣ በቀጣይ ፓርቲ እስከምንገናኝ አሰላሙ አለይኩም ወረህመቱላ ወበረካቱ።